በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ኦሪት ዘፍጥረት ምዕራፍ ሀያ ሰባት ከቁጥር አንድ እስከ ፍጻሜ ምዕራፍ ይስሐቅ ሸምግሎ ዐይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆ ያለው እርሱም እነሆ አለሁ አለው። እርሱም አለው እነሆ፣ እኔ አረጀሁ የምሞትበትን ቀን አላውቅ። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ። ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው እበላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር። ኤሳውም አደን አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደን አድነህ አምጣልኝ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማሁ። አሁንም ልጄ ሆይ እኔ በማዝህ ነገር ስማኝ፣ ወደ መንጋ ሄደህ ሁለት መልካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ፣ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት ሆናለሁ፣ መርገምንም በላይ ያመጣለሁ፣ በረከትን አይደለም። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረችውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች፣ ታናሹን ልጇን ያዕቆብንም አለበሰችው። የጠቦቶችንም ለምድ በእጆቹና በለስላሳው አንገቱ ላይ አደረገች። የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ፣ አንተ ማነህ? አለ። ያዕቆብም አባቱን አለው፣ የበኩር ልጅህ እኔ ኢሳው ነኝ፤ እንዳዘሰኝ አደረግኩ። ነፍስ ተባርከኝ ዘንድ ቀናበልና ተቀመጥ ካደንሁትም ብላ። ኢሳቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ ኢሳቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ እዳስስ ዘንድ ቅረበኛ አለው! ያዕቆብም ወደ አባቱ ወደ ኢሳቅ ቀረበ ዳሰሰው እንዲህም ይህ ድምፅ የያዕቆብ ድምፅ ነው እጆች ግን የኤሳው እጆች ናቸው አለው እርሱም አላወቀውም ነበር እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና ስለዚህም ባረከው። አለው፣ አንተ ልጄ ኤሳው ነህን? እርሱም እኔ ነኝ አለ። እርሱም ከልጄ አደን እንድበላና ነፍሴ እንድትባርክህ አቅርብልኝ አለ። አቀረበለትም በላም። የወይን ጠጅ አመጣለት እርሱም ጠጣ። አባቱም ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመው። የልብሱንም ሽታ አሸተተ፣ ባረከው፣ እንዲህም አለ፦ የልጄ ሽታ እግዚአብሔር እንደ ባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልንም የወይንንም ብዛት ይስጥ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ እርጉም ይሁን፣ የሚባርክህም ብሩክ ይሁን። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብም ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያው ጊዜ ኤሳው ከአደኑ መጥቶ ገባ። እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱንም አባቴ ይነሳ፣ ነፍስህም ትባርከኝ ዘንድ ከልጁ አደን ይብላ አለው። አባቱ ይስሐቅም አንተ ማነህ አለው። እርሱም እኔ የበኩር ልጅ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፦ ያደነውን አደን ወደ እኔ ያመጣ ማን ነው? አንተ ሳት መጣም ከሁሉ በላሁ፣ ባረኩትም። እርሱም የተባረከ ሆኖ ይኖራል። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸት ጮኸ። አባቱንም አባት ሆይ እኔንም ደግሞ ባርከኛል። እርሱም ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለ። እርሱም አለ በእውነት ስሙ ያዕቆብ ተባለ። ሁለት ጊዜ አሰናክሎኛልና ብኩርናዬን ወሰደ። አሁንም እነሆ በረከቴን ወሰደ። ደግሞም ለእኔ በረከትን አላስቀረህልኝምን አለ። ኢሳቅም መለሰ ኤሳውንም አለው፣ እነሆ ጌታ አደረግኩት ወንድሞቹንም ሁሉ ለእርሱ ተገዢዎች የሆኑ ዘንድ ሰጠሁት፣ በህልም በወይንም አበረታሁት። ለአንተ ግን ልጄ ሆይ ምን ላድርግ? ኤሳውም አባቱን አለው፣ አባቴ ሆይ በረከት አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኤሳውም ቃሉን አንስቶ አለቀሰ። አባቱ ይስሐቅም መለሰ አለው፣ እነሆ መኖሪያ ከምድር ስብ ከላይ ከሚገኝ ከሰማይ ጠል ይሆናል። በሰይፍም ትኖራለህ፣ ለወንድምህም ትገዛለህ። ነገር ግን በተቃወምኸው ጊዜ ቀንበሩን ከአንገት ትጥላለህ። ኤሳውም አባቱ ስለ ባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ ለአባቴ የልቅሶ ቀን ቀርቧል፣ ከዚያም በኋላ ወንድሜን ያዕቆብን እገድለዋለሁ። ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት። ታናሹን ልጇን ያዕቆብንም አስጠርታ አስመጣችሁ። አለችው፣ እነሆ ወንድም ሄሳው ሊገድልህ ይፈቅዳል። አሁንም ልጄ ሆይ ቃሌን ስማ። ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። በእርሱም ዘንድ ጥቂት ቀን ተቀመጥ፣ የወንድም ቁጣ እስኪበርድ ድረስ፣ የወንድም ቁጣ ከአንተ እስኪመለስ ድረስ፣ ያደረክበትንም እስኪረሳው ድረስ፣ ከዚያም ልኬ ያስመጠሃለሁ። በአንድ ቀን ሁለታችሁን ለምን አጣለሁ? ርብቃም ይሳቅን አለችው፣ ከቄጢ ሴቶች ልጆች የተነሳ ሕይወቴን ጠላሁት። ያዕቆብ ከዚያ አገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት መኖር ለምኔ ነው? ይቆየን። ወስብሐት ለእግዚአብሔር።